ሀይ፣ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ያው እኔ እህታችሁ ይኸው ከች ብያለሁ። ያው ሰብስክራይብ፣ ያው ከመግቢያ ሁልጊዜ ጊዜ የምናገረው ነው። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እንዳይረሳ። ሰዓቷን አስቆጥሩልኝ የአገሬ ልጆች። ያው አጥር ያለሽ ቪዲዮ ነው የምለቀው። ሁልጊዜ ከመግቢያ ነው ይሄን ነገር የምናገረው እንዳይረሳ፣ ለዛ ነው ውዶቼ። ዛሬ የመጣውበት ማለት ነው በጣም የገረሚ ነገር ስላለ ቲክቶክ መንደር ላይ ከጓደኞቻችን ጋር እየተጫወተ አንድ ነገር ሰማው አንድ እህታችን። ሁለት እህቶች ናቸው። አንዷ ኢትዮጵያ ናት፣ አንዷ ዱባይ ናት። እና ኢትዮጵያ ያለችው ወደ ዱባይ ለመምጣት ዱባይ ካለችው ጋር ታወራለች። የአራት ልጆች እናት ናት። በጣም የገረመኝ ነገር ቢኖር ማለት ነው እና ዱባይ ትመጫለሽ የምትሰሪው ካፍቴሪያ ነው ብላ በቃ እቺ ዱባይ ያለችው ብር ሁሉ ታግዛት ነበር አሉ። ብዙ ብዙ ነገር ብዙ ነገሮችን እንድትጀምር ቢዛ ሁሉ ከዚህ ከዱባይ እንደምትልክላት በቃ ሁሉ ነገር እየጨረሰችላት ነበረ የነበረችው አንድ ከዛ አጋጣሚ ያች ልጅ ቲክቶክ ላይ መታ ለእህቶቼ ስትነግር ነው እንግዲህ እኔ ሰማሁት። እኔ በጣም ነው የገረመኝ ውዶቼ የላችሁ ዱባይ ላይ ካፍቴሪያ የሚሰሩት ማለት ነው፣ የሚሰሩት ማለት ሌላ ነገር ነው። በቃ የታወቀ ነገር ነው። እግዚአብሔር ይመስገን እቺ ልጅ ወደ ሌላ ነገር ውስጥ አልገባችም። ያው ቲክቶክ መንደር ላይ መታ ጓደኞቿን በማማከር አስመልጠናታል ግን ቲክቶክ ላይ ከአንድ እህት ጋር ተዋወቃችሁ እና ዱባይ ትመጫለሽ ምንም ፕሮሰስስ እትንሳቲ ትኬቱንም ሁሉ ነገር ጨርሰን እኛ እናመጣሻለን ሲሏችሁ አትመኑ ካመጧችሁ በኋላ የሆነ ቦታ ያፍናችሁና እናንተ ማለት ማለት ነው ሴተኛ አዳሪነት ነው የምትሰሩት ስልክ የላችሁ ምን የላችሁ ታፍናችሁ ማለት ነው ያቺ ሴት በእናንተ ላይ ትነግዳለች ከማንም ጋር አትገናኙም ስልክም ስልክም አይኖራችሁም እና እንደዚህ ያነን ነገሮች አለ። የታወቀ ነው። እዚህ ዱባይ ላይ አለ እንደዚህ ያነን ነገር። ሴቶች ደግሞ እንደዚህ እያጭበረበሩ ቆንጆ ቆንጆችን ከኢትዮጵያ እያደኑ ያመጧቸዋል። ምንም ለባልሽ አትንገሪ፣ ለቤተሰብ አትንገሩ ብሎ አሸሽቶ ያመጧቸውና ስልክ አይኖራቸውም። አድራሻቸው ሁሉ ይደበቃል፣ ይጠፋሉ። እንደዚህ ያለ ነገር ስለሚፈጠር እዚህ ዱባይ ላይ እንደዚያን ነገር ኢትዮጵያ ያላችሁትን ብትሆኑ ያው ማናቸውም በአሁኑ ሰዓት በቃ ኑሮም ከባድ ስለሆነ ከሀገር ለመውጣት ነው ብዙዎቹትን የሚሉት ማለት ነው። እና እንደዚያን ነገሮች ስላለ ጥንቃቄ አድርጎ እች እህታችን ዛሬ ቲክቶክ ላይ መታ በማውራተዋ ነው እንግዲህ እህታችን ጋር አንድ አያት የምትባል እህታችን አለች። እሷ ጋር ደርሳለች። ከእንደዚህ ያለ ነገር ያው ለማስመለጥ እየታገለቻት ነው ያለችው። ያለውን ነገር እየነገርናት ነው ያለ ነው ማለት ነው እና እንደዚህ አይነት ነገር ውዶቼ፣ ማንም እዚህ ዱባይ ላይ ነው ዱባይ ላይ የምትኖረው እራሳቸውን አጥፍቶ ቪዲዮ ሳይኖራቸው ምንም ነገር ሳይኖራቸው ወደ ዱባይ እናመጣቸዋለን፣ ምትሰሩት ካፍቴሪያ ነው ምትሰሩት፣ እንደዚህ አይነት ነው እያሉ ማለት ነው ያመጧችሁና ማለት ነው በኋላ እናንተ አድራሻችሁ ነው የሚጠፋው ስልክ አይኖራችሁም። ብቻ እነሱ ምንድን ነው የሚያደርጉት? እናንተን አንድ ቦታ አፍነው ያስቀምጡና የሚያሰሩት ሴተኛ አዳሪነት ነው። ገባችሁ አይደል? ስለዚህ እንደዚያን ነገሮችን ጥንቃቄ አድርጉ። ወደ አረብ ሀገር እንኳን ለመምጣት ብትፈልጉ በሕጋዊ መንገድ በሕጋዊ መንገድ መምጣት ትችላላችሁ። ኢትዮጵያ ላይ ብዙ ሕጋዊ መንገዶች አሉ። ስለዚህ በሕጋዊ መንገድ መምጣት ትችላላችሁ። እንደዚህ ማንም ቲክቶክ ላይ ማንም መጥቶ ባናገራችሁ ወደ አረብ ሀገር ለመምጣት እህቶቼ ልባችሁ አይቁም ነው ምለው፣ አስቡ እንደዚህ ያንን ነገሮችን ማለት፣ በውስጥ መስመር ስለተጻጻፋችሁ እነሱ ፎቷቸውን ወይንም የሌላ ሰው ፎቶ ሊለጥፉ ይችላሉ። አሁን እችዬ የተባለችው እህታችን ፎቶ የላትም ከነጭራሹ። ፎቷቸውንም የሌላ ሰው አድርጎ እናንተን ሊያወሩ ይችላሉ። ስለዚህ ጥንቃቄ አድርጉ። ወደ አረብ ሀገር ለመምጣት ከፈለጋችሁ ወይም በቤተሰብ ወይም በጄንሲ በሕጋዊ በሆነ መንገድ ነው እንጂ እንደዚያን ነገር አንድ ሰው ቲክቶክ ሚዲያ ላይ ተዋወቃችሁ እና ብድግ ብላችሁ መምጣት የለባችሁም። ጥንቃቄ አድርጉ እና እሱን ለማለት ነው የሀገሬ ልጆች። ያው አረብ ሀገር እስካለው ድረስ አንዳንድ ነገሮች ብዙ ነገሮች ማውቃቸው ነገሮች አሉ። ስለዚህ ጥንቃቄ ማድረግ አለባችሁ። ከመጣችሁ በኋላ ያመጧችኋል፣ ማምጣት ያመጧችኋል፣ ትኬት ይልኩ፣ ቪዛ ይልኩላችኋል፣ አለቀ። ትኬት ይቆረጣል፣ ትመጣላችሁ። ግን መታችሁ እነሱ የሚያስቀምጥ የሚሏችሁ ቦታ መጥፎ ቦታ ነው። እናንተ ያልሆነ ስራ እንድትሰሩ በእናንተ ይሸጧችኋል። ገባችኋል ለ ስለዚህ ነገርኳችሁ። ይህ ነገር ጥንቃቄ አድርጉ። አምጥቶ ሴተኛ አዳሪነት ነው የሚያሰሯችሁ። አብሶ እነዚህ ራሳቸውን ደብቆ ትኬት ልኮላችሁ መተሽ ስሪ ለቤተሰብ እንዳትናገሪ ለማንም ሳትናገሪ እኔ አመጣሻለሁ ምናምን ብሎ እንደዚህ እንትን የሚሉትን አትመኑ። ነገርኳችሁ፣ ተጠንቀቁ። አሁን ደግሞ ተስፋፍቷል፣ እንደዚህ ያለን ነገር በጣም ነው የተስፋፋው እና እንደዛ ላችኋለሁ አለው። ውዶቼ የአገሬ ልጆች እና አስቡበት። በተረፈ ደግሞ ቪዲዮቼን ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ያው ጠፋ እያልኩ ነው ብቅ እያልኩ ያለሁት አበረታቱኝ። እሺ፣ ውዶቼ እና ሰላማችሁ ብዝት ይበልልኝ። ጥንቃቄ አድርጉ። መጠንቀቅ አለባችሁ። መንቃት አለባችሁ። ከመጣችሁም እንደነገርኳችሁ በሕጋዊ መንገድ እና እንደዛ ላችሁ አለው። የአገሬ ልጆች ውድድ ነው ማድረጋችሁ ባላችሁበት፣ ሰላማችሁ ይብዛ። ቻው።